ሰላም እንዴት ናችሁ? የ2017 ዓ ም የሪሜዲያል ተማሪዎች በሙሉ ዛሬ መልካም ዜና ይዤላችሁ መጥቻለሁ። ይህ መልካም ዜና ምንድን ነው? በባለፈው የመጀመሪያ ዙር ሞዴል ፈተና በቅርቡ እንደምንሰጥ እየነገርናችሁ ቆይተን ነበር። ኦረዲ አሁን ጊዜው ደርሷል። ከመጋቢት 10 እስከ መጋቢት 15 ድረስ በቴሌግራም ቻናላችን በኩል በምናስቀምጠው ሊንክ ሰዓቱን ጠብቃችሁ ከመጋቢት አስር እስከ መጋቢት አስራ አምስት ከሁለት ሰዓት ከምሽቱ ሁለት ሰዓት እስከ ምሽቱ አራት ሰዓት ባለው። በነገራችን ላይ ይህ ሰዓት ለሁላችሁም ምቹ ነው። ጠዋት ላይ ባለው ሁላችሁም ክላስ አለባችሁ። ከሰዓት ደግሞ አንዳንድ ዩኒቨርሲቲዎች ክላስ ሊኖር ይችላል። ይህም ሁሉ ታሳቢ ባደረገ መልኩ የተሻለው ሰዓት የሆነው ከምሽቱ ሁለት ሰዓት እስከ ምሽቱ አራት ሰዓት ባለው ነው። በዚህ ሰዓት እንግዲህ ከእናንተ የሚጠበቀው ኮንቴንቶቹን አስቀምጠናል። በእነዚህ ኮንቴንቶች መሰረት ተዘጋጅታችሁ እራሳችሁን ለመለካት እስክሪብቶና ወረቀት እንዲሁም ደግሞ ያን ያክል የግዴታ ትልቅ ዋይፋይ ምናምን አይጠይቃችሁም። የአምስት ብር ዳታ ገዝታችሁ እንኳን ፓኬጅ ብትገዙ በደንብ ፈተናዎቹን ማስጨረስ ይችላል። እና አሪፍ ቦታ፣ አሪፍ ኮኔክሽን ያለበት ቦታ እስክሪብቶና ወረቀት ይዛችሁ በእነዚህ ቀናቶች ውስጥ ራሳቸውን እንድትገመግሙ፣ ያላችሁበትን ሁኔታ እንድትለኩ ለማለት እንወዳለን። ፈተናው እንዴት ነው የሚሰጠው የሚለውን ቀጥሎ የማሳያቸው ይሆናል ማለት ነው። ለምሳሌ ሰሞኑን ቴሌግራም ቻናላችን እንደዚህ ሪሜዲያል ትሪክስ ላይ የሰጠነው ዜጋ እንግባና ያስቀመጥንላቸው የፓሴጅ ቴስት አለ አይደለ? እንደምትመለከቱት የፓሴጅ ቴስት አለ እዚህ ቴሌግራም ቻናላችን ላይ። ሊንኩን በምነካበት ጊዜ ወደ ምን ይወስደኛል ማለት ነው? ወደ ዌብሳይቱ። ልክ እንደዚህ ቴሌግራም ላይ ሰዓቱ ሲደርስ ይቀመጥላቸዋል ሊንክ ዜን ሊንኩን ስትጫኑት ወደ ዌብሳይቱ ይወስዳቸዋል ማለት ነው። ነገር ግን ለመጀመሪያ ጊዜ ጉግል ክሮማቸውን አክቲቭ ካልሆነ የምትጠቀሙት ጉግል ክሮም አክቲቭ ካልሆነ ፈተናው ለመፈተን ምን ምን ያስፈልጋል ካላችሁ፣ አንደኛ የእኛን ቴሌግራም ቻናል ጆይን ማድረግ አለባችሁ። ምክንያቱም ፈተናው ሊንክ የሚቀመጥ እዛ ላይ ስለሆነ እሱም ጆይን ማድረግ አለባችሁ። ሲቀጥል ደግሞ ኢሜይል አድራሻ ሊኖራቸው ይገባል። ወይም ኢሜይል አድሬስ እያልን ምንጠረው ያስፈልጋቸዋል ማለት ነው። ኢሜል አድሬስ ከሌላችሁ፣ አይከፍትላችሁም። ኢሜል አድሬስ ካላችሁ ደግሞ ከዚህ በፊት የምጠቀሙበት ኢሜል አድሬስ ሜቢ ዩቲዩብ ምናምን የምጠቀሙበት ኢሜል አድሬስ ካላችሁ ደግሞ ፓስዋርዱን ማወቅ አለባችሁ ማለት ነው። ፓስዋርዱን አስገቡ ስለሚላችሁ ፓስዋርዱን ማወቅ አለባችሁ። ለምሳሌ አሁን እዚህ ጋር አገባለሁ እንደዚህ። እኔ በምገባበት ጊዜ እኔ ምንድነው ሊለኝ የሚችለው ማለት ነው። ኦልሬዲ ይከፍትልኛል። እናንተ ግን ሪፖርት አድርጎ ወይም ግባ የሚል ያመጣላችሁ እና ግባ ይላቸዋል። ለመጀመሪያ ጊዜ ከሆነ ማለት ነው። ከዛ ግባ የሚለውን ስትነቁት ኢሜል አስገባልኝ ይላቸዋል። ትክክለኛ ኢሜላችሁን ትጽፉለታላችሁ። ከዛ በመቀጠል ፓስዋርድ ይጠይቃቸዋል ማለት ነው። ለእኔ ቀጥታ ከፈተልኝ ማለት ነው። እኔ ከዚህ በፊት ገብቼ ተፈትኘዋል ይህንን ፈተና። ስለዚህ ገብቼ የተፈትንኩት ፈተና ስለሆነ ተፈትኜ ሰብሜት አድርጌ የጨረስኩት ፈተና ስለሆነ አሁን ላይ ስገባ አንድ ሰብሜት አድርጌ ስለወጡ ውጤት የሚያሳየኝ ማለት ነው። ያገኙትን የመጨረሻ ሪዛልት ነው የሚያሳየው። ለምሳሌ እኔ አሁን ሊንኩን ተጭኝዬ ገብተው ሲከፍትልኝ ወደዚህ ወሰደኝ ማለት ነው። ዩሃብ ኦልሬዲ ሪስፖንድ ይላል። ኦረዲ ጥያቄውን ሰርተህ መልስህን አስገብተሃል ይለኛል። ስለዚህ ስኮሬን ለማየት ከሆነ ግባና በዚ በዚህ ስኮሬ ማየት ትችላለ ይለኛል። ፈተና የተሰጠው ከ19 ነው። 19 ጥያቄ ያዘ ፈተና ነው። ፓሴጅ ቴስቷን ባይ ኢንትራንስ ትሪክስ የሚል ነው። እያንዳንዱ ጥያቄዎች የትኛውን እንዳገኙ የትኛውን እንዳጡ ያሳያል። ለምሳሌ ኮሽን ነምበር ዋን እኔ ኤ ነው ብዬ መለስኩት ትክክለኛ መልሱ ቢ ነው ትክክለኛ መልሱ ቢ ነው ያጣዋቸውን በሙሉ ኤክስ እያለ ትክክለኛ መልሱ በትክክል ያገኙትን ደግሞ ልክ በዚህ መልኩ ያስቀምጣል ማለት ነው። ስለዚህ እናንተም እንደ ትልቅ ነገር ያን ያክል አታወሳስቡት። በጣም ሲምፕል ነው። ምንድነው የምታደርጉት ማለት ነው ሊንክ ሲቀመጥ ሊንኩን ተጫናችሁ ትገቡና ዌብሳይቱ ይመጣላቸዋል። አንዳንዶቻችሁ ሊከፍትላችሁ ይችላል። ኢሜይላችሁ አክቲቭ የሆኑ ተማሪዎች፣ አክቲቭ ያልሆነ ተማሪዎች ደግሞ ይጠይቃቸዋል። ኢሜይል ፓስዋርድህን፣ ኢሜይል አስገባ፣ ከዛ ደግሞ የኢሜይልን ፓስዋርድ ይላል ማለት ነው። ፓስዋርዳችሁን ከረሳችሁት አዲስ ኢሜይል ከፍታችሁ ለመጠበቅ ሞክሩ። እንዴት ቼክ እናደርጋለን? እንደሚጠይቅ እንደማይጠይቅ የሚለውን ደግሞ በዚህ ሳምፕሎች ላይ የለቀቅን ስለሆነ አሁን ላይ በሳምፕሎቹ ገብታችሁ ቼክ ታደርጋላችሁ ማለት ነው። እና በዚህ መልኩ ትፈተናላችሁ። የፈተነው ሁኔታ ልክ አሁን ነው፣ እዚ ጋር በምታዩት መልኩ ነው የሚሆነው። እዚ ላይ በምትመለከቱት መልኩ ነው የኤግዛሙ ሂደት የሚከናወነው። ልክ እንደዚህ ይሄ ከተፈተናችሁ በኋላ ሰብሚት ካደረጋችሁ በኋላ የሚመጣላችሁ ነው። መጀመሪያ ላይ ግን ልክ እንደዚህ ጥያቄዎች ይመጣላችኋል። ትመርጣላችሁ ትክክለኛ መልስ የምትሉትን ሰርታችሁ ሲጨርሱ ሰብሜት የሚላለ ሰብሚት ሰብሚት የሚለውን ስትጫኑት ይወስድና ወዲያውኑ እስኮራችሁ እዚሁ ላይ ሰብሚት እንዳደረጋችሁት ከመቶ ከሆነ ከመቶ ስንት እንዳገኛችሁ ከሰማኒው ከሆነ ከሰማኒው ስንት እንዳመጣችሁ ያስቀምጥላቸዋል ማለት ነው። አሁን ደግሞ ፈተነው እንዴት እንዘጋጅ፣ ለፈተነው ምን ምን ያካትታል የሚለውን ደግሞ እንመለከታለን ማለት ነው። ያው ፈተናውን የምናዘጋጀው ትክክል ዋናውን የሪሜዲያል ፈተና መሰረት በማድረግ ነው ለምሳሌ ጂኦግራፊ እና ባዮሎጂ መቶ ጥያቄ ናቸው የሚሆኑት። ማትስ ስልሳ ጥያቄ፣ ጂኦግራፊ እና ባዮሎጂ መቶ ጥያቄ ናቸው። ፊዚክስ ሀምሳ ጥያቄ ነው። ሂስትሪ መቶ ጥያቄ ነው። ሚን ፊዚክስ ስልሳ ነው የምናደርገው። እንግሊዥን ደግሞ መቶ ሀያ ጥያቄ፣ መቶ ወይም መቶ ሀያ ጥያቄ እናደርገዋለን። እንግሊዥን እንደ ሁኔታው፣ ኬሚስትሪ ሰማኒያ ጥያቄ። በዚህ መልኩ ተዘጋጃላችሁ ማለት ነው። በዚህ መልኩ ተዘጋጁና ትቀርባላችሁ ፈተናዎቹ የሚያካትቷቸው ቻፕተሮች እነማን ናቸው ካላችሁ ደግሞ እዚ ጋ እንደምታዩት እንግሊዥ የመጀመሪያዎቹ ሶስት ቻፕተሮች ናቸው ከዩኒት ዋን እስከ ዩኒት ስሪ ያሉት ነው የሚያካትተው ቀጣዮቹን ደግሞ አሁን ከቻፕተር ፎር እስከ ስድስት ያሉትን ደግሞ ሰከንድ ራውንድ ፈተና አለ ይህንኛው አሁን መጋቢት አስር ነው የሚሰጠው ሚያዚ አስር አካባቢ ደግሞ ሰከንድ ራውንድ አለ ሚያዚ ወር መጨረሻ ላይ ደግሞ ሰርድ ራውንድ ሰርድ ራውንድ ላይ ሁሉንም ከቻፕተር ዋን ጀምሮ እስከ መጨረሻው ድረስ ያሉትን የሚያካትት ነው የሚሰጠው ማለት ነው። በመጀመሪያው ፈተና እንግሊዝ ላይ ከዩኒት ዋን እስከ ዩኒት ስሪ የምታነቡት ለግራመር ኮንቴንት ነው። ኮሚኒኬሽን ኮንቴንት፣ ሪዲንግ ፓሴጅ፣ የዲያሎግ ጥያቄዎች፣ የቮካቡለሪ ጥያቄዎች ሁሉንም ያካትታል። ኦልሬዲ ሁሉንም ተምራናቸዋል ማለት ነው። ማትስም ስንመጣ የመጀመሪያዎቹ አራት ቻፕተሮች የመጀመሪያዎቹን አራት ቻፕተሮች ላይ ትዘጋጃላችሁ ፊዚክስ የመጀመሪያዎቹ አምስት ቻፕተሮች አምስት ቻፕተር ነው የሚያካትተው ፊዚክስ። ኬሚስትሪ ደግሞ በምንመጣበት ጊዜ ኬሚስትሪ የመጀመሪያዎቹን አራት ቻፕተሮች፣ ባዮሎጂ አምስት ቻፕተሮች፣ ጂኦግራፊ ሶስት ቻፕተሮች፣ ሂስትሪ ደግሞ የመጀመሪያዎቹን አምስት ቻፕተሮች ያካትታል ማለት ነው። ኦልሬዲ ኤግዛማችን ይህንን ይመስላል፣ በዚህ መልኩ ነው የሚሰጠው። ሰው። ከእናንተ የሚጠበቀው ሪሜዲያል ትሪክስ የሚለው ቴሌግራም ቻናላችን እዚህ ጋር የምታዩትን መቀላቀል ብቻ ነው ማለት ነው። ይህንን ቴሌግራም ቻናል ሰርች አድርጉና ሪሜዲያል ትሪክስ ብላችሁ የሚመጣላችሁም ይህንን ቻናል ትቀላቀሉና የፈተና ቀን ሲደርስ ሊንክ ይቀመጣል በሊንኩ በኩል ትገባላችሁ። በኋላ ላይ የፈተና ቀን ሲሆን የሚያስቸግራችሁ ልጆች ካላችሁ አሁን እየገባችሁ ተለማመዱ። ለምሳሌ እዚህ ጋር የፓሴጅ ቴስቶች ምናምን አሉ። በእነሱ የገባችሁ ፕራክቲስ አድርጎ እዚህ ላይ ከከፈተላችሁ እዛኛው ላይ የሚከፍትላችሁ እዚህ ላይ ካልከፈተ ግን እዛኛው ላይ የሚያስቸግራቸዋል፣ ማለት ነው። ሌላችሁ የሚችል ያው ፓስዋርድ አስገቡ ነው። ኢሜይላችሁን እና ፓስዋርዳችሁን አስገቡ ሊሉ ፓስዋርዳችሁን አስገቡ ሲላችሁ ትክክለኛ ፓስዋርድ አስገቡ። ከረሳችሁት ደግሞ አዲስ ኢሜይል ከፍታችሁ የአዲሱን ፓስዋርድ ሳትረሱ ለመያዝ ሞክሩ። ይህንን ይመስላል። እንግዲህ በፈተናችን ነው የምንገናኘው። ፈተናውን እንዳልኳችሁ ለመፈተን ሁላችሁ በሰዓቱ ከምሽቱ ሁለት ሰዓት እስከ ምሽቱ አራት ከመጋቢት አስር እስከ አስራ አምስት ተዘጋጅታችሁ ጠብቁን። የከፈላችሁ ተማሪዎችም ወይም ደግሞ እኛ ፕራይቬት የምናስተምራችሁ ተማሪዎች መሆናችሁ ፕራይቬት ያልተመዘገባችሁ ተማሪዎችም ፈተናውን ማግኘት ትችላላችሁ። ነገር ግን እነዚህም ሁሉ ኮንቴንቶች የቪዲዮ ትምህርት ከኖቶች ጋር፣ ከወርክሺቶች ጋር፣ ከማትሪክ ጥያቄዎች ጋር ማግኘት ከፈልጋችሁ ደግሞ አምስት መቶ ብር ብቻ ከፍላችሁ መቀላቀል ትችላላችሁ ክላሳችን። አምስት መቶ ብር መክፈል አንችልም ካላችሁ ደግሞ አምስት እና ከዛ በላይ ሆናችሁ ከጓደኞቻችሁ ጋር ተደራጅታችሁ 300 300 ብር ብቻ በመክፈል በጋራ መቀላቀል ትችላላችሁ። ለምሳሌ አንድ ዶርም ውስጥ የምትኖሩ ስድስት ልጆች ካላችሁ ስድስቶቻችሁ በ300 ብር ሂሳብ 1800 ብር ብቻ ከፍላችሁ ትመዘገባላችሁ ማለት ነው። ከዛ ለስድስታችሁም ሊንክ ይላክላችሁና ወደ ፕራይቬት ቻናላችን ገብታችሁ ከመጀመሪያ ቀን ጀምሮ ያሉትን ያለፋችሁን ክላሶች ሁሉ ማግኘት ትችላላችሁ። በዚህ መልኩ እንቀጥላለን። ይህንን ይመስላል። ለጓደኞቻችሁም እንዲፈተኑ የቴሌግራም ቻናላችን ጆይን አድርገው እንዲጠብቁ ለጓደኞቻችሁ እንዲነግሯቸው እና እነሱን የሚጠቅም ፈተና ስለሆነ እነሱም እንዲጠቀሙ አድርጉ። ቲንክዩ። ያልገባቸው ነገር ካለ ኮሜንት ላይ ጻፉልን።